አብይ፣ አይደለም የዛኔ በዛኛው ማለት ነው። አንቺ ደግሞ ማአት ልብሽ አሪባ፣ ድሮ እኔንም ኔ ጌታ እግዚአብሔር ምስክር አላነሳትም። ነገር ጉዳይ አሁን አንፋቆሽ አንፋቆሽ ሰዋት አመዳን መስለሻል። ኔክስት፣ አንቺ ደግሞ ወይ አኪም ቤት ገብተሽ ነው የማገኝሽ። እንደዚህ ነው እንደው እንደዚህ ነው። ቆጠብ አርማብሻለች። ኖ ዋና ከሳሽ ነው ዋና ከሳሽ፣ ዋና ከሳሽ ነው ዋና ከሳሽ፣ ዋና ከሳሽ የአውሮፓ ፍርድ ቤት እኮ ነው ያልቆመችው። የወጋ ብየረሳ ወጋ አይረሳም። ነገርኩሽ እኔ እኔ ብለቅሳ መሩ መሩ አይለቀስም

አሁን መጽሐፍ ቅዱስ እንደዛ ይላል ወንድም ጓደኛ ምናምን ይላል። የሌ ለነገር እኮ ነው የምታመጡ። በመጽሐፍ ቅዱስ ላይ ሌላ መጽሐፍ ቅዱስ ፋች እኮ ነው ምታስተምሩ። ትህትና ፍቅር የታለ ያሳያል እንጤ ድሮ ቀረ እንጤ በኔ አጎተ ስኔ አሁን የአባት የቤተሰቦች ብነግራችሁ ታዋቂ ታዋቂ ፓስተሮች ግን አልነግራችሁም ያ ያባሪ ቤተሰቦች ማለት ሁሉ ሁሉ ሁሉ ሁሉ ጴንጤ ግን እኔ ነው አጎቴ አጎቴ እሱ የታሰረ ነው ምናምን የዛሬ አርባ አመት በደርግ ጊዜ ምናምን ነገር ከቤተሰብ የተባረረና እኔ እኮ ጴንጤ ሆኜ እኮ ጴንጤ ሆኜ ታስሬያለሁ። ለምን እግዚአብሔር ጌታን ተቀበልሽ ተብዬ እኮ ቤተሰቦች የገዛ አያት ወጣ የት ብሎ ቤተሰብ እግዚአብሔር እኔ እንደናንተ መሰለት ደስ ብሎ

ፖሊስ በዚህ ሲያባረራቸው ልክ እንደ አሁን እንደ እንትን በጣም ያስቀ። ስንት ታሪክ አለው። እናንተ አንበሳ መልኮት ክርስትና፣ ዛሬ በነፃነት ቤተ መንግስት የምታመልኮት ክርስትና ስንት ሰው መስዋዕት ከፍሎበታል። ስንት ሰው አንዱ የኔ አጎት ነው። የኔ አጎት ጎረቤቴ ደግሞ ነበሩ እንደዚ፣ በጣም በቃ መከራቸውን የበሉ በቃ ስንቴ የታሰሩ ስንቴ አሁን አሜሪካን ሀገር ናቸው ቤተሰባቸውና፣ ዛሬ ግን እንዲህ ስታስፉበት ሰው ግማሽ ዛይ ይሸጥበታል፣ ግማሽን ነገር ያደርግበት እና እኔ ደግሞ ከእናንተ ለየት የሚያደርገኝ የማልቀበለው ማርያም አለቀበለው ስለዚህ እኔ እናትየውን

የሆነ በሰማይ የሚሄድ ሰው ሰራሽ ነገር ላይ ያደርሰኛል ብለሽ አይደለም ለብሽ ለሰው ሰርተሽ አውሮፕላን ላይ የምትወጭ። ስለዚህ እየሱ ግን ኢየሱስ ያድናል፣ ገብርኤል አይደለም ሚካኤል አይደለም ስላሴ አይደለም ምናምን አያድኑም ብለሽ፣ ዶክተር ኪሮስ ጋር ሄደሽ ትጠቀሚያለሽ። ያድናል ብለሽ መድኃኒትም ትወስቻለሽ፣ ፋብሪካ የሰራው መድኃኒት መድኃኒቱን እንዲያርገሽ እንዲያርገሽ ለበሽታዬ ብለሽ እድናለሁ ብለሽ ትወስቻለሽ። መድኃኒት መድኃኒት መድኃኒት አሁን እንደ የተለያየ ነው ነግረውናል አለኩ። እነሱን እኮ ነው ኖ ምትሉ ማለት ነው። አራት መቶ አስራ ስምንት ያዳምጣሉ። ለኔ የኔ ልጆች እነዚህ ናቸው። አንቺ ሊያዳምጥሽ የሚችላ ምናምን የፈጠርሽ አምላክ ነው። ምን ያደርጋል? ምን ያደርጋል? እግዚአብሔር አዳምጠኝ እንጂ እግዚአብሔር ሲያዳምጥሽ እንደዚህ አራት መቶ ምናምን ሰው እጅብ ቀርቦ ቁጭ ይላል። እንደዚህ እኔ ገና ይህን መቀባት አለብኝ።

ይሄን ቲክቶክ ለአንድ ሳምንት መተዋ አለብኝ። እኔ እኔኮ ማይክል ጃክሰንን ያጠመቃችሁ እኮ መሰላችሁ እኮ ዮኒ ጉብዝና ጊዜ ለእግዚአብሔር ያልተንበረከተሽም አለኝ። ምን እንድላፋው ማጥ ያወጣባችሁ እናንተ ላይ እዚህም እዛም ምንም ነገር ሲያጣ ለብላችሁ ነው የለፋችሁት እንጂ መቼስ እስከዚህ እድሜው በኋላ ፓርቲ ቤት አይሄድም፣ ያ ከዚህ በኋላ ፓርቲ ቤት አይሄድም። ከዚህ በኋላ ያ አይገባም። ከዚህ በኋላ ጉልበት ኖሮት አቅጣት አይሰራም። ሁለቴም ነው የምላችሁ። እንደው ዝም ብላችሁ ተጨነቃችሁ። የሆነ እኔን ከማቁረብ ይለት የማን ነው የኔን ከማምጣት ይልቅ ማንን ብታመጡት የተሻለ መሰራ አንድ በሀያ እና ከሀያ እስከ ሰላሳ አመት መካከል ያለን ወጣት ብታመጡ ለአምላኩ አገልግሎት ይሰጣል። አሁን ለምሳሌ እንዳልኩ መውሰዳችሁ ትልቅ ነገር አለ። ትልቅ ነገር አለ እ ሽማግሌ ቆሮቆ እና ሽማግሌ ጴንጤ የሆነ አልሆነ ምን ሊጠቅማት? እንዲያውም አረፈባችሁ። ማረፊያ ነው ያደረጋችሁ መጦሪያ

እግዚአብሔር ምስክር እሱ ወጥቶ አንድ ነገር ቢናገር፣ ጋይስ ከኔ ጋር ነው ምትጫሉት? እንደዚህ ቅሌታም ሰው ነው አምጥታችሁ እስከመጨረሻው የማይቆይ ከሆነ ማለት ነው። ነገ ወጥቶ ቢሰሯችሁ ምናምን፣ በጣም ለማዝ በጣም ለማዝ በእናንተ ለማዝ ነው። ምክንያቱም ብዙ መታየት የነበረበት መማር አለበት መጽሐፉ። እኛ ዝም ብለን አለ ለመጽሐፍ ቅዱስ እኮ በደንብ አሳምነው እንትን ብለው ከሆነ ያስጠብለታል።